ሰላም ጤና ይስጥልኝ። እንዴት አላችሁልኝ፣ ውድ ተመልካች? እንዴት ናችሁ? እስቲ በመጀመሪያ ይሄንን ቪዲዮ የምታዩ ሁላችሁም ላይክ አድርጉ ሼር አድርጉ ማለት ነው። እና ምርጥ የሆነ ጮማ የሆነ ዜና ደስ የሚል ነገር ነው የምናወራው በአብርሽና በሮታ ጉዳይ ላይ እንዲሁም አሁን ሰሞኑን አብርሽን እቅፍ ድግፍ እያደረገች ሌላ ያው ፎቶዎች ቪዲዮዎችም እየወጡ ነው ያሉት ከሌላ ልጅ ጋር ከአብርሽ ጋር እንግዲህ የበፊት ፍቅረኛው እናት ተብሎ ማለት ነው ስለዚህ ሰፋ ያለ ሀሳብ ይኖረኛል በዚህ ጉዳይ ላይ ላይክ ሼር ግን አድርጉልኝ ማለት ነው ሁላችሁም ሰምታችኋል አይደለ ቁም ነገር ቁም ነገሮችንም እናወራለን እና ላይክ ማድረጋችሁን እንዳትዘነጉ። እንዲሁም ደግሞ ያው የማስቀምጠውም ሀሳብ አለ። ሀሳቡን ቪዲዮውን እስከ መጨረሻ ሰምታችሁ እናንተም የራሳችሁን ሀሳብ አስተያየት ኮሜንት ስር ታስቀምጣላችሁ ማለት ነው። ኮሜንት ላይ አስቀምጡልኝ። ምንድን ነው እንግዲህ ሰሞኑ በአብርሽና በሮታ ጉዳይ ላይ የተለያዩ ነገሮች እንያየን ነው ማለት ምንድን ነው ብርሽና ሩት ያለ መግባባት ላይ ደርሰዋል። እንግዲህ ያው ተጋብተው ነበር እንደተባለ ያው እንሰማለን። አርግዛም ነበርም ተብሏል፣ ብዙ ነገሮች ተብሏል። ግን እኔ ያው ማለት የፈለኩት ምንድን ነው መሰላችሁ? ይቺ ልጅ ይቺ ልጅ ማለት ነው ከአብርሽ ጋር ብትኖር ወይኔ ብዬ ተመኘው ማለት ነው። ማትሉም ይቺ ሰሞኑ ቪዲዮ ፎቶ ላይም ቪዲዮ ላይም ከአብርሽ ጋ እያየናቸው ያለችዋለች ማለት ነው፣ ትታያቸዋለች አይደለ። እዚህ ጋር እንግዲህ መግቢያ ላይ መጀመሪያ ላይ ያው እንትን አድርጌያቸዋለሁኝ፣ ለጥፌው ነበር ፎቶቸው፣ ስትገቡ የታያችው ማለት ነው። እሱ ያው ሙሉ ቪዲዮ ላይ ፎቶ ማለጠፍ ስለማይቻል ነው እንግዲህ መጀመሪያ ላይ ግን ቀንጨባርኪ እንዳሳየኋችሁ ምን ነው ከሮታ ይልቅ እቺ ልጅ ከአብርሽ ጋ በሆነች በሆነ ብዬ አሰብኩኝ ማለት ነው። እና እስቲ ስንቶቻችሁ ናችሁ አብርሽ ከማጋ ቢሆን የተሻለ ነው ብላችሁ ያሰባችሁ ከማ ወን የተሻለ ነው ብላችሁ እና እኔ ከዚች ልጅ ጋቢውን በያሰብኩኝ ስማን አላወቅኩትም። እንግዲህ አዲስ ያው ፎቶቸውን ቪዲዮአቸውን የተለያየ ነገር ፖስት እየተደረገ እያየን ነው ያለ ነው ማለት ነውና ያብረሽና የዚች ልጅ ፎቶ ማለት ነው አ ስለዚህ ስለዚ ስለዚህ ከአብርሽ ጋር እና ከዚች ልጅ ጋር አብሮ በሆኑ ብዬ አሰብኩኝ። ምንም ከሮታ ጋር ሳየው አብርሽ በቃ ከሮታ ጋ ሳየውና እና ከሌላውም ጋ ሳየው እና ከዚች ልጅ ጋ ሳየው ግን የተለየ ነገር ተሰምቶኛል ልላችሁ ነው ማለት ነው የመጣሁት። እንግዲህ እኔ የተለየ ስሜት ተሰምቶኛል። ምን አትሉ? ምን አይነት ስሜት በሉ። ይጠየቃል እኮ ጠይቁ፣ ልመልስላችሁ እና ከዚች ልጅ ጋር ቢሆን ብያሰብኩኝ። በቃ በቃ ምኞት ነው፣ ያው ቢሆን ደስ ይላል። ሊሆንም ይችላል ደግሞ አይታወቅም ማለት ነው። እና እኔ ከዚች ልጅ ጋር ቢሆን ብያሰብኩኝ አብርሽን በቃ። እና ይቺ ልጅ ደስ ትላለች በቃ፣ ከአብርሽ ጋር አብረው ይሄዳሉ ምናምን ፈቃሮታን በተዋት እና ወደዚች ልጭ በሄደ ብዬ አሰብኩኝ ማለት ነው። ይሆናል ይሆናል በተለይ እኔ የተመኘሁት ነገር ይሆናል። እና ወደፊት ያው ሆኖ እናየዋለን ማለት ነው። በመጨረሻው ፓርት የፊልሙ መደምደሚያ መጨረሻ ከዚች ልጅ ጋር ከአብረሽ ጋር ተጋብተው የመጨረሻ ይሆናል ማለት ነው። ከዛ በኋላ ከዚች ልጅ ጋር ከአብርሽ ጋር ያረግዛሉ፣ ታረግዛለች፣ ትወልዳለች ከአብርሽ ጋር ምናምን። በቃ የመጨረሻ መደምደሚያው ይቺ ልጅ ትሆናለች ከአብርሽ ጋር የምትቀጥለዋ ማለት ነው። ይሆናል። በእርግጠኝነት ነው የምላችሁ፣ ታይቶኛል። በቃ አልም ያለው በቃ የሆነ ነው የሚል ስሜት ነው የሚሰማኝ ብዙ ጊዜ ደግሞ እኔ አይ ሊሆን ይችላል። ይሆናል ያልኩት ነገር ይሆናል። አዎ ይሆናል ያልኩት ነገር ብዙ ጊዜ ይሆናል። ስለዚህ አብርሽ ከዚች ልጅ ጋር ነው ሊሆን የሚችለው ሊሆን የሚችለው በቃ አራት ነጥብ እና ያምራል፣ ከዚች ልጅ ጋር ቢሆን ማለት ነው ሮታ ሮታ ላብርሽ ብትቀርበት ደስ ይለኛል። አብረሽ ከዚች ልጅ ጋር ቢቀጥል ደስ ይለኛል። እስቲ ደስ ያላችሁ ሰሞኑ ታዲያ ከአብረሽ እና ከዚች ልጅ ጋር የወጣውን ፎቶ ስታዩ የወጣውን ቪዲዮ ስታዩ ምን ተሰማችሁ? አይ አብረሽ ከዚች ልጅ ጋር ነበር መሆን ያለበት። እይ ምን ነው ሮታ የምትባል ባል መጣች ብላችኋል። እንደኔ እንደዚህ አይነት ሀሳብ ተሰምቷችኋል ወገን እስቲ ንገሩኝ፣ ማለት ነው። ኮሜንት ላይ ሀሳብ አስተያየታችሁን ንገሩኝ። እናንተም እንደኔ እንደዚህ አይነት ስሜት የተሰማችሁ ይሆናል ብላችሁም ደግሞ ይሳካል ብላችሁም ደግሞ መልካም ምኞት የተመኛችሁ እስቲ ለዚች ልጅ ለዚች ልጅ እና ከአብርሽ ጋር አብሮ ይሆናሉ ብላችሁ ተመኙ፣ ተመኙ። ያልተመኛችሁን ተመኙ የተመኛችሁን ደግሞ እንደተመኛችሁ ይሆናል ማለት ነው። እና እንግዲህ ይሆናል። ስለዚህ ከሮታ ጋር ከአብርሽ ጋር ተጋቡ ምናምን አረገዙ የሚለውን ነገር ያው ፌክ እንደሆነ ታውቃላችሁ። ቼም ማለት ነው። ስለዚህ አብርሽ ሊያገባ የሚችለው አብርሽ ወደፊት አብሮ ሊኖር የሚችለው የፊልሙም የሁሉም መጨረሻ መደምደም ያለትሆን የምትችለው ይቺ ልጅ ናት ከብርሽ ጋር የምትቀጥለው ማለት ነው። ያው ትንሽ የሰማሁት ሹክሹክታም አለም። ለዚህም ነው እርግጠኛ ሆኜ አንዳንድ ነገር እየነገርኳቸው ያለሁት። እንግዲህ ይቺ ልጅ ናት ከብርሽ ጋር የምትቀጥለው የምትኖረውም ማለት ነው። እሰይ እልልልልልልልል በሉ እንግዲህ ደስ ያላችሁ ሰዎች ማለት ነው። ሩታ ከዚህ በኋላ እንግዲህ ወይ ጽጌን ወደዛ አርጋ ወይ ከዳኒ ጋር ትሆናለች፣ ወይ ከሌላ ሰው ጋር ትሆናለች ማለት ነው። እንግዲህ ምንም ማድረግ አይቻልም። የጥንቷ የጥዋቷ የአብርሽ ፍቅረኛ ከአብርሽ ሚስት ሆና መቀጠል ያለባት እቺ ልጅ ናት ለማለት ወዳለው። ደግሞ ይሆናልም ይሳካልም ለማለት ወዳለው። እንግዲህ የተናደዳችሁም ያልተናደዳችሁም፣ የተመኛችሁም ያልተመኛችሁም፣ አብርሽ ከዚህ ከዚች ልጅ ጋር ቀሪ ሕይወቱን እንዲቀጥል መልካም ምኞታችሁን ተመኙለት ለማለት ወዳለው። ይሄ ለማስተላለፍ ነው እንግዲህ፣ ዛሬ ላይክ ሼር እንዳይረሳ፣ እንዳይረሳ። እሺ፣ አዎ፣ እንዳይረሳ ባይ